ከተመሰረተ 50 ዓመት ሆኖታል። የዕድሜውን ያህል ህዝበ ሙስሊሙን በሙሉ አቅሙ ለማገልገል ሳይሆንለት በብዙ ተጽዕኖ ያሳለፈው የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ከኢቲቪ ጋር ቆይታ ያደረጉት የምክር ቤቱ ፕሬዝዳንት ሸይኽ ሀጂ ኢብራሂም ቱፋ እንዳስቀመጡት መጅሊሱ ቀድሞ የነበረበት ቁመና በቅጡ እንዳያገለግል ያደረገው ነው። ህጋዊ ተቋም አልነበረም፣ እንደኛ ማንኛውም እንጂኦ ላይሰንሱን ከኤጀንሲ ወስዶ በየዓመቱ ለመታደስ የምንከራተት ነበረ። ዞሮ ህጋዊ ፍቃድ ስለሌለውና እንደ ተራ ኢንጂኦ ስለሚቆጠር ካድሬዎች እንደፈለጉ የፈለጉትን ሽሞ የፈለጉትን ሽሮ እንደፈለጉ ጠልቃ ገብነት የሰፈነበትና የተለያዩ ጫናዎችና ሙስሊሞችን ተከፋፍሎ በማይሆን ስም ተለጣጥፎ እንዲባሉ፣ እንዲናከሱ፣ እንዲበተኑ ዋስትና እንዳይኖራቸው ሲደረግ ነበር። ሼህ ሀጂ ኢብራሂም ቱፋ እንዳሉት ጠቅላይ ምክር ቤቱ በአዋጅ መቋቋሙ በሙሉ ነጻነት እንዲንቀሳቀስ ትልቅ አቅም ፈጥሮለታል። ኃላፊነት በተረከበ አመራር ከውስብስብ ችግሮች ወጥቶ ትላንት ጥቂት ዘርፎች ላይ ብቻ የነበረ አገልግሎቱንም ለማስፋት እንዳስቻለው ነው። ሼህ ሀጂ ኢብራሂም ቱፋ የሚያነሱት ከዜሮ ነው የተነሳ ነው ማለት ብቻ ሳይሆን እዳዎችን ነው የተረከም ነው የሁጃጆች ገንዘብ ከውጃጆች ተሰብስቦ ሳይመለስላቸው ዘግይቶ ቀርቶ እሱን አላህ ወፍቁን ወደ አንድ ቢሊዮን 700 ሚሊዮን በላይ የሚሆነው ወደሱ ክፍያ ነበር የገባ ነው እንደገባ ነው። ይሄ ያለንበት ህንፃ ራሱ በሌላ ኮንስትራክሽን ነው የተሰራ በመንግስት ማለት ነው። እና ገንዘብ አልተከፈለም። መጅልሳችን ተከሶ ከኛ በፊት ማለት ነው። ያ ቀላል ገንዘብ አልነበረም። መጅልሳችን ድሮ የሰው እጅ ስጠብቅ የነበረ ስለምን የነበረ አልሐምዱሊላህ፣ ከራሱ አልፎ ተርፎ አሁን ራሱን አደራጅቶ ከልመና ራሱን አድኖ አመታዊ ባጀት በራሱ ቀርጾ ከዛ ከዜሮ ተነስቶ በየአመቱ በብሌኖች እያደገ እያደገ እያደገ መጥተዋል። ጠቅላይ ምክር ቤቱ ማህበረሰብ ተኮር የልማት ስራዎችን ትኩረት በመስጠት ሲሰራ መቆየቱ ተገልጿል። ከጀመራቸው ግዙፍ ፕሮጀክቶች መካከል በአዲስ አበባ የሚገነባው የነጃሺ እስላማዊ ማዕከል ይጠቀሳል። ትልቅ ፕሮጀክት ከመሆኑ አንጻር ትልቅ ፋይዳ ያለው ነው። ትልቅ ስም የያዘ ነው። ትልቅ ቦታ የያዘ ነው። ሴንተር ላይ ያለ ነው ታሪክን የሚገልጽ ነው። የኢትዮጵያ ሙስሊም ማህበረሰብ በዓለም አቀፍ የሚሆን በአገር አቀፍ ደረጃ የተሻለ ደረጃ ላይ ለማሳየት የሚመችል በቅጥር ግቢ የሚሰራው የአፓርትመንትና ተያያዥ አገልግሎቶች ህንፃ ግንባታም ሌላኛው ግዙፍ ፕሮጀክት ነው። እዚህ የተገነባ ያለው በጠቅላይ ምክር ቤቱ ግቢ ውስጥ የሚገኘው ባለ ሁለት ቤዝመንት የጂ ፕላስ 13 የመኖሪያ አፓርትመንት ህንፃ ነው። አንድ ለስታፍ ሁለት ደግሞ ለተከራይ ለቴናንቶች እንዲሆን ነው የታሰበው። ያው እንደምታዩት ጅማሩ ላይ ነው። ኦሬዲ በሁለት ሳምንት ወይም ሶስት ሳምንት አካባቢ ላይ ነው አግሪመንት ፈጽመን ወዲያውኑ እቃዎችን ሞቢላይዝ አድርጎ ኮንትራክተሩ ጀስቲስ ኮንትራክተር ይባላል የገባው። እንደምታዩት በሁለት ሳምንት ውስጥ መሰረት አስቀምጠናል። በጠቅላይ ምክር ቤቱ የሥራ አካባቢው ምቹና ተቋሙን የሚመጠን እንዲሆን ተሰርቷል። ማኅበራዊ ኃላፊነቱንም ከፍ አድርጎ በጎ ሰሪዎችን በማስተባበር እስከ ሁለት ቢሊየን ብር የሚገመት የመድኃኒትና የሕክምና ቁሳቁስ ድጋፍ ለ14 ሆስፒታሎች አድርሷል። የልማት ሥራዎቹን ለማጠናከር እንዲረዳውም የልማት ኤጀንሲውን በማጠናከር ላይ ይገኛል። ጠቅላይ ምክር ቤቱ የኢትዮጵያን ግዙፍ ታሪክ ባዘለው በትግራይ ክልል ውቅሮ የታላቁ ነጃሺ መንደር ለመገንባትም ግዙፍ ስራ መጀመሩን ፕሬዚደንቱ ሼህ ሀጂ ኢብራሂም ቱፋ ተናግሯል። ጠቅላይ ምክር ቤቱ በተሟላ ነጻነት አገልግሎቱን አስፍቶ የህዝበ ሙስሊሙን ፍላጎት እያሟላ ሁለንተናዊ የህዝብ ልማትንም እየደገፈ መቀጠሉን አንስተዋል።